ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ሳት ዘኢትዮጵያ ወእጨጌ መንበረ ተክለ ሃይማኖት፣ ክብርት ወይዘሮ ቤቤ፣ የአዲስ አበባ ከተማ አስተዳደር ከንቲባ፣ የተከበራችሁ የፌዴራልና የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች፣ ክቡራን አምባሳደሮች፣ ጥሪ የተደረገላቸው እንግዶች፣ ክቡራን የባሉ ታዳሚ ምእመናን፣ ክብራትና ክቡራን ከሁሉ አስቀድሜ ለመላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች በሙሉ እንኳን ለ2018 አመተ ምህረት የመስቀል ደመራ በዓል በሰላም አደረሳችሁ አደረሰን። ለዚች የከበረች ቀን ሰላምና ጤና ሰጥቶን ያደረሰን ፈጣሪያችንን እናመሰግናለን። ኢትዮጵያ ሀገራችን እንደ ችቦ እንጨት ብዙ ባህሎች፣ እምነቶች፣ ውብ እሴቶች፣ ብዛ ሀብቶችና ታሪክ ያላት ሀገር ነች። ከነዚህ ጸጋዎች ውስጥ አንዱ ደግሞ መስቀል ነው። መስቀል ኢትዮጵያ ሀገራችን ለዓለም የምትታወቅ በአለም የምትታወቅበት የተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኒስኮ የማይዳሰስ ቅርስ የተመዘገበ የዓለም ሀብታችን ነው። የመስቀል ደመራ በዓል አከባበርም የኢትዮጵያን ብዛ ባህልን ቋንቋን ታሪክና እሴቶቹን የሚያንጸባርቅ ነው። በአብዛኛው የሀገራችን አካባቢዎች ደመራ፣ ችቦ፣ ምርቃቱንና መልካም ምኞቱን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተመሳስለውና ተቀራርቦ ሲከበር ኢትዮጵያ ሀገራችን የተሳሰረች መሆኗን እንረዳለን። ይህ በአጋጣሚ ወይም በድንገት የመጣ አይደለም። መነሻው የጋራ የሚያደርገን የጋራ እሳቤ መኖሩን ያሳየናል። መነሻው አንድነታችን ሲሆን የአከባበሩ ሁኔታው ልዩ ልዩ መሆኑ ደግሞ ሕብረብሔራዊ አንድነታችን ማሳያ ነው። መስቀል ሕብረብሔራዊ አንድነታችን የሚያሳይ ድንቅ ባህል ነው። ኢትዮጵያ ለዘመናት የዳበረና በትውልድ ክብብሎች እየጎለበተ እምቅ የባህል ሀብት ያላት ውብና ታሪካዊ ምድር ነች። ሕዝቦቿ ለሺ ዘመናት በጋራ የኖሩ፣ በበርካታ ባህልና የጥበብ ሀብቶቿ የተሞሉና በመከባበር አብሮ የዘለቁ ሕዝቦች ናቸው። አብሮ የመኖር ጥበብም መነሻውም ፍቅርና መከባበር ነው። ይህ እውነተኛ ትውፊት ካለፈው ትውልድ እስከ ዛሬ ለመጪው ትውልድ የሚቀጥል ኢትዮጵያዊ ባህላችን ነው። ስለሆነም በመንፈሳዊም ሆነ በመደበኛ አስተምሮች የሰላምና የፍቅር መሰረት የሆኑ ትርክቶችን ለትውልድ በሚገባ አጠናክረን እንዲደርስ በትኩረት መስራት ይገባናል። ይህ ከሆነ አገር ሰላም ይሆናል፣ ልማት ይፋጠናል፣ ድህነትና ጉስቁልና ከሀገራችን ይርቃል። አገራችንም በቃልም በተግባርም የከበረችና የገነነች ትሆናለች። ብፁዕ ወቅዱስ አባታችን ከቅዱስ መጽሐፍ እንደተረዳነው ንግስት ዕሌኒ መስቀሉን ለማግኘት እጅግ ከባድ ፈተና አልፋለች። ብዙም ፈልጋለች፣ ብዙም ደክማለች። የብዙዎች ትብብር አንድነትና ህብረት ተዳምሮ ግን ጥረቷ እንዲሳካ አድርጎታል። ልፋቷ ከንቱ አልነበረም። ድካሟም ባዶ አልቀረም። ዛሬ የምናከብረው በዓልም የብዙዎች ልፋት፣ ድካምና ጉልበት ተሰባስቦ መስቀሉ እንዲገኝ ምክንያት በመሆኑ ነው። የአገራችን እድገትና ብልጽግና ማረጋገጥ የብዙዎች ጥረትና ድካም ይጠይቃል። ጠንካራ ስራና ልፋትም ይፈልጋል። ከድካም በኋላ ደስታ ከልፋት በኋላ ውጤት እንደሚኖር ትላንት የተጓዝንባቸው መንገዶች ይጠቁሙናል። አባይን በተባበረ ክንድ ተነስተን እንዳሳካነው ሁሉ በርካታ የምናሳካቸው የጋራ ድሎች ከፊታችን አሉ። ይህን ለማድረግ በህብረትና በአንድነት ቆርጠን ተነስተናል። ብፁዕ ቅዱስ አባታችን የዘንድሮ መስቀል የኢትዮጵያ ሀገራችን አስቸጋሪውንና ፈታኙን ወቅት አልፋ የከፍታና የማንሰራራት ጉዞ በጀመረችበት ወቅት የሚከበር ልዩ በዓል ነው። ይህን ጉዞ ከዳር ለማድረስ እንደ ደመራ ችቦ ተሳስረን በአንድነት መነሳት የሚገባን ትክክለኛ ወቅት ላይ እንገኛለን። በመጨረሻ በዓሉ የሰላም የፍቅር፣ የመደጋገፍና የመረዳዳት እንዲሆን ከልብ እየተመኘው በድጋሚ እንኳን አደረሰን መልካም የደመራ በዓል ለማለት እወዳለሁ። እግዚአብሔር አገራችን ኢትዮጵያን ይባርክልን፣ ይጠብቅልን። እጅግ በጣም አድርጌ አመሰግናለሁ።